ሰላም ጤና ስጥልን፣ የዮሐን ቲፕስ ተከታታዮች፣ ዛሬ ዲሊንክ ራውተር እንዴት ኮንፊገር እንደምናደርግ በዚህ ቪዲዮ የምንመለከት ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችን ቆዩ። በመጀመሪያ ኮንፊገር ከማድረጋችን በፊት ሊኖሩን የሚያስፈልጉ ነገሮች አሉ። ለኮንፊግሬሽን የምንጠቀማቸው አንደኛ ዋን አይፒ አድሬሳችንን፣ በሁለተኛ ደረጃ ሰብኔት ማስካችንን፣ እንደዚሁም በሶስተኛ ደረጃ ዲፎልት ጌትዌያችንን ማወቅ ያስፈልገናል። እነዚህ ነገሮች ከኢትዮ ቴሌኮም ወይንም ከኢንተርኔት ሰርቪስ ፕሮቫይደሩ የምናገኛቸው ሲሆን እነዚህን ጠንቅቀን ልናውቅ ያስፈልጋል። በመቀጠልም ኮንፊገር ልናደርግ ያሰብነውን ዲቫይስ ወይም ዋይርለስ ሞደም ራውተሩን ከኮምፒውተራችን ጋር በኬብል ማገናኘት ይኖርብናል፣ ወይም ዋይፋይ በማብራት እዛ ሞደሙ ዲሊንክ ሊሆን ይችላል፣ ቲፒ ሊንክ ሊሆን ይችላል። ከዛ ዲቫይስ ጋር ኮኔክት መሆን አለበት። ኮኔክት ከሆነም በኋላ ቀጥታ ኮምፒውተራችን ላይ በመግባት ብራውዘር ላይ ዲፎልት የተሰጠ ራውተሩን አክሰስ የምናደርግበት አይፒ አድሬስ አለ። ብዙ ጊዜ የተሰጣችውን ዲቫይስ ወይንም ዲሊንኩን ሊሆን ይችላል ቲፒ ሊንኩን አንቦክስ ስታደርጉት ወይንም ከካርቶኑ ስታወጡት ከጀርባው ላይ የተጻፈ አይፒ አድሬስ አለ ባይ ዲፎልት። አብዛኛው ጊዜ ዲሊንኮች እና ቲፒ ሊንኮች የሚሰጣቸው አይፒ አድሬስ 192.168.1.1 ነው። ይህንንም በመጠቀም እኔ ዲሊንክ ራውተር እንዴት ኮንፊገር እንደማደርግ አሳያችኋለሁ። ያው እንደምታዩት ብራውዘር ላይ 192.168.1.1 ብዬ ታይፕ አደረኩኝ። ሎጊን ፔጅ መጥቶልኛል። በመቀጠልም ዩዘርኒሙ አድሚን ነው ባይ ዲፎልት፣ መጀመሪያም ሲመጣ ፓስወርዱ አድሚን ነው የሚሆነው። ስለዚህ አድሚን አድሚን ብዬ ሎጊን አደርጋለሁ። ለመጀመሪያ ጊዜ ከሆነ ይህንን ዲቫይስ ሴትፕ የምታደርጉት ወይም ሁሉንም ነገር የምታስተካክሉት ሙሉ ሴትፕ ዊዛርዱን በመከተል ማስተካከል ትችላላችሁ። እኔ ይህንን ዲቫይስ ለመጀመሪያ ጊዜ ስለሆነ እየተጠቀምኩት ያለሁት አብሮት ዋይርለሱንም እንዲያስተካክልልኝ ስለምፈልግ ሴታፕ ዊዛርድን በመጠቀም ነው። ከፊት ለፊት እንደምትመለከቱት ሴታፕ የሚል አለ፣ አድቫንስድ ኦፕሽን አለ፣ ሜንቴናንስ አለ፣ ስታተስ አለ። ነገር ግን እያንዳንዱ ላይ ብንገባ የራሳቸው የሆነ ፈንክሽናሊቲ አላቸው። ለኛ የሚያስፈልገን ግን በአሁን ሰዓት ሴት አፕ ውስጥ መግባት ነው። በመቀጠልም ሴታፕ ዊዛርድ ላይ እንገባለን። እዚህ ክፍል ላይ ፊትም የሚመጣልን ዌልካም ቱ ዲ-ሊንክ ሴታፕ ዊዛርድ ይላል። ይሄኛውን የምናልፋቸው ፕሮሰሶች ናቸው የሚያሳየን ከአንድ እስከ ስድስት ያሉትን ፕሮሰሶች ሰክሰስፉሊ ኮምፕሊት ማድረግ ይኖርብላል። ስለዚህ ኔክስት እንለዋለን። በመቀጠል የምንመርጠው ፕሊስ ሴሌክት ዊች ዋን ኢንተርፌስ ትዩዝ ይላል። ኤዲኤስኤል ኦር ኢንተርኔት ዋን ይላል። ኤዲ ሴል ሆኖ ዋን ዋይድ ኤሪያ ኔትወርክ እንዲጠቀምልኝ ነው የፈልገው፣ እሱን አስገባለሁ። እዚህ ጋር የሚለን ከረንት ፓስወርድ ስንገባ፣ አይ ፒ ጽፈን ስንገባ 192 ዶት 168 ዶት 1 ዶት 1 ብለን ስንገባ፣ የሰጠን ፓስወርድ አለ ከረንት ፓስወርድ አድሚን። መቀየር ትፈልጋላችሁ ወይ ነው የሚለው ብዙ ጊዜ ለምሳሌ በእኛ ዋይፋይ ኮኔክት ካደረጉ በቀላሉ ሊገቡ ስለሚችሉ ብንቀይረው ይመረጣል። ስለዚህ እኔም ይህንን ፓርት እየቀየርኩት ነው። ከረንት ፓስወርድ አስገባው፣ አዲሱን ፓስወርድ ሁለት ጊዜ አስገባው። በመቀጠል ኔክስት እላለሁ። ቀጣይ ምንድን ነው የማደርገው? ታይም ዞን ነው የማስገባው። ያው እኔ ያለሁት በአሁን ሰዓት ኢትዮጵያ ውስጥ ስለሆነ ታይም ዞናችን ደግሞ ፕላስ ስሪ ወይንም ናይሮቢ ስለሆነ ናይሮቢን መርጣለሁ። በመቀጠልም ሌሎቹ ነገሮች ኮምፒውተሩ ላይ ሴት የተደረገውን ያዝ ብዬ ኔክስት ላለሁ። እዚ ጋር ካንትሪ ላይ ስንመጣ ኢትዮጵያ ሊስት አልተደረገችም። ስለዚህ አደር ስንለዋለን። ኢንተርኔት ሰርቪስ ፕሮቫይደሩንም አደር እንለዋለን። ፕሮቶኮል ታይፑን ግን እዚ ጋር ምንድን ነው የምናደርገው? ስታቲክ ነው። ስታቲክ ማለት በእጃችን የምንሞላው አይፒ አድሬሱን ሁሉንም ነገር ስለምንሞላ ስታቲክ እናደርጋለን። ኮኔክሽን ታይፑንም ኤልኤልሲ ላይ እናደርጓለን። እዚ ጋ የተሰጠን ሬንጅ አለ ከ0 እስከ 2255። ለጊዜው እኔ 15 ትለዋለሁ። ቢሲአዩንም 40 ብሎ እንዲነሳ አደርጋለሁ። ስክሮል ዳውን ስናደርግ ዋናው ፖይንት ያለው እዚ ጋ ነው። አይፒ አድሬሳችን አይፒ አድሬሳችን ኢንተርኔት ሰርቪስ ፕሮቫይደሩ የሚሰጠንን አይፒ አድሬስ በመጠቀም ይሆናል የምናስገባው። እዚህ ጋር በራሳችን አይደለም ሴት የምናደርገው። ስለዚህ እኔ የተሰጠኝ የእኔ አይፒ አድሬስ ወይም ዋን ተብሎ ከቴሌ የሚሰጠኝ 10 ዶት 131 ዶት 16 ዶት 239 ነው። ሰብኒት ማስክም ተሰጥቶኛል። እነዚህ ሶስቱ ነገሮች ከኢትዮ ቴሌኮም የሚሰጡን ናቸው። ስለዚህ ሰብኒት ማስኬ ደግሞ

እንደምናደርገው ዶሜን ኔም ሲስተማችንን ብዙ ጊዜ የጉግል ባይ ዲፎልት 8.8.8.8 ነው። ነገር ግን እነሱ የሚሞሉትም አለ እሱንም ማስገባት እንችላለን። ለጊዜው 213.55.96.166 አድርጌ ላስገባ። በመቀጠል ኔክስት ላለሁ። እዚህ ጋር የምትመለከቱት ዋይርለስ ኔትወርክ ኔም ይግባልሽ ይላል። እዚጋ ዋይርለስ ኔትወርክ ኔሙ ዲሊንክ ነው የሚለው። እኔ ግን የሺ ብዬ ልሳይ መወሰብኩኝ የሺ ኢትዮጵያ ብዬ አስገባሁኝ። በመቀጠል ቪዘብል ይሁንልሽ ይታይ ወይ ወይንስ አይታይም ኢንቪዛብል ይሁን ይላል። ብዙ ጊዜ ሰው ገብቶ እንዳያስቸግር ወይም ሀክ እንዳለዳረግ የድርጅት ስለሆነ ኢንቪዛብል አድርጓለሁ። በመቀጠልም ፓስወርዱን መቀየር ይኖርብኛል። እዚጋ ዲፎልት ፓስወርድ ነው ያለው። ስለዚህ ፓስወርዱን አስገባለሁ የሺ አት ሶስት ሁለት አንድ እለዋለሁ። ከዛም ኔክስት ነው የሚለው። ልክ ይህንን ሁሉ ነገር አስገብቼ ከጨረስኩ በኋላ እንደምትመለከቱት አጠር ባለመልኩ በቴብል መልክ ያሳየኛል። እነዚህን ሁሉ ነገሮች አልፈሻል ነው የሚለው። ስለዚህ አፕላይ እናድርጋቸው ወይ ተግበር ወይ ነው የሚለኝ። ኦኬ ብዬ አፕላይ አደርጋለሁ። አፕላይም ስናደርግ የተወሰነች ቴን ሰከንድ አካባቢ የመውሰድ ነገር አለው። ከዛም እዚህ ጋር አፕላይ ነው የምንለው እንደምትመለከቱት አፕላይ ስናደርገው ያስገባናቸውን ነገሮች በሙሉ መረጃዎቹን ያመጣል። እዚህ ጋር በዋና ዋን ኮንፊጉሬሽን የሚለው ላይ እንደምታዩት ዲፎልት ጌት ዌውን አስገብቻለው አይፒ አድሬሱም አለ። ነገር ግን እስታተሱ ምንድን ነው የሚለው ዳውን ነው የሚለው አፕ ቢሆን ኢንተርኔት ኮኔክሽን ያገኛል ይህንንም ለማረጋገጥ እንደምታዩት እዚጋ ስገባ ኢንተርኔት የሚለው ላይ እንኳን ስገባ ኖ ኢንተርኔት ነው የሚለው ስለዚህ ይህ ምን ስለሆነ ነው እዚህ ጋር ስታተሱ አፕ አልሆነም የሚሆንበት ምክንያት ምንድን ነው ሪፍሬሽ ማድረግ ስለሚያስፈልገን ነው ሁሉንም ነገር ካስገባም በኋላ ድጋሚ ማድረግ አለብን ሪፍሬሽ ማድረግ አለብን ሪፍሬሽ አድርገን አሁን እስታተሳችን ላይ ብንገባ ወደ ታች ስክሮል ዳውን አድርገን ብንመለከት ከስር ስታተሳችን ምን ሆኗል አፕ ሆኗል ማለት ነው ይህ አፕ ማለት ኢንተርኔት አክሰስ አለው እዛ ታች ላይም እንደምትመለከቱት ቀይሮልኛል ኢንተርኔት አክሰስ አለኝ ኢንተርኔትም እያገኘ ነው በዚህ መልኩ የተሰጣችሁን ዲ ሊንክ ወይንም ቲፒ ሊንክ ኮንፊገር ማድረግ ትችላላችሁ በቀጣይ በሌላ ቪዲዮ በሌላ ሀሳብ እስክንገናኝ ሰላም ሁኑ። ቻው።